ለምሳሌ ጠሃራ ላይ ከመሊተኛው ለ ስላት ሰላም የተወራ ነገር አለ፣ ፊ ሱነን አቢ ዳውድ ወገይር። አንድ ሰው ጠሃራውን ከጨረሰ ከተጸዳዳ በኋላ ነጃሳ የሚወጣበት ይመስለዋል ውዱ የሚጠፋበት ይመስለዋል። እና ያ ደግሞ አብዛኛውን ጊዜ ያለ አግባብ ነው፣ በትክክል ሆኖ አይደለም። እና እንዳይነት ጥርጣሬ የሚበዛበት ሰው ወይም ሁሉም ሰው እንዲያውም ምን ማድረግ ይችላል? አንዱ አንድ ፍኝ ውሃ ወይም የተወሰነ ትንሽ ውሃ ይዞ የልብሱ የውስጠኛው አካል ላይ ይርጭበት። ወባ እና አንድ ሐዲስ ላይ ተጠቅሟል عند ابي داود كان رسول الله صلى الله عليه وسلم اذا بالا توضا او توضا ينتضح እንዲህ ያደርጉ ነበር ተነብሏል ከብኑ ዑመር። ይህ በእርግጠኝነት ላልፈው ጸድቋል። ሌሎችም እንዲሁ ያደርጉ ነበር ብቻ ሳይሆን አድርጎ የሚል ትዕዛዛትም ተላልፈዋል፣ እና ሌሎችም የእስላም ሊቃውንት ይሄን አዘዋል። ምንድን ነው ጥቅሙ የሆነ እርጥበት ነገር ካገኘ ያ ውሃ እንደሆነ ነው የምታስበው ያው አብዛኛውን ጊዜ እድሉ እሱ ነው ውሃ የመሆን እድል አለው ተግባባን ከዚህ ምን ትገነዘባላችሁ ከዚህ ምን ገነዘበው በኢስላም በእስላም አስለን አንድ ሰው የሚችለውን ያህል እንዲያደርግ እንጂ ከዛ በላይ እንዲጨናነቅ አልታዘዘም ሽንቱ ቢወጣ ራሱ ውሃ ነው ብሎ እንዲያስብ እኮ ነው እንደዚህ የተደረገ ስለዚህ ሽንቱ ቢወጣ ራሱ አላህ ዘንድ ዕባዳ አይበላሽም ማለት ነው ለምን መፍትሄ የተሰጠህ ምንድነው ውሃ እንደሆነ እንድታስብ ነው፣ ከወስወሳ እንድትወጣ ማለት ነው። ይሄን ማወቅ ተገቢ ነው። እና አንድ ጊዜ አልሐሰን አልበስሪ እንደዚህ ሲጠየቁ ውሃ እንደዚህ ድፋበትና ከዛ በኋላ ወልሁ ዐንሁ ቅድም እንዳለ ኢዕራብ እርሰው በሌላ ነገር አእምሮን ወጥረው አሉት፣ ቶ አታስበው አሉት። መልሶ ጠየቃቸው ይሄ ችግር እንዳለ ያሳል። መልሶ መጠየቁ ራሱ ብቻ ማለት ነው قال لا ابا لك تريد ان تستدرجه ያኔ እየፈሰ እንዲወጣ ሳይቋረጥ እንዲወጣ እንድታደርገው ነው የምትፈልገው፣ አለው። ለምንድን ነው እንደዚህ የሚባለው? ነጃሳ ነገር አንድ ሰው ለምሳሌ በሚሸናበት ጊዜ የሽንት መሽናውን ያለ አግባብ ሽንቱ ከውስጡ የተጠራቀመ ኖሮ ይችላል ብሎ ያንን ነገር ከሽንቱ ውስጥ ለማውጣት ያንን መሳብ የመሳሰሉት ነገሮች ሁሉ ጥቅም የለውም። ነው። ናዓም፣ ሐዲፍ አለ ሐዲፍ ዳኢፍ ነው በጣም ያም ዳኢፍ ነው። hatta qala an-nawawi

ቃል ፈዘከሩ ከርዐይ ኩለማ ቱሪከ ቀር ኩለማ ሑሊበ ደር ይላል። የሰው ህፍረተገላ ወይም ሽንቱ መሽንያው ልክ እንደሚታለብ ወተት ነው። በነካካ ቁጥር ሽንቱ ከውስጥ እየወጣ ነው የሚመጣው። በተውከ ቁጥር ደግሞ እዛው እየረጋ ሄዳል። ይህን ደሞ ቢበልጥ እንድትገነዘቡ? በዕለማዎች አንደበት እንደተነገረው ተቅሪበን፣ ሁሉም ዕለማዎች ሁሉም የሚስማሙበት ነገር ምንድን ነው? ኢነማ የስቡቱ ልነጃሰት ሕኩሙሃ ኢዛ ኸረጀት ምን ማዕደኒሃ ወላ ሕኩመ ልነጃሰት ፊ ማዕደኒሃ ይላሉ። ነጃሳ የሆነ ነገር ሽንትም ይሆን ሌላ ነገር ማለት ነው። ባለበት የሰው ልጅ መሰለን ሆድ ቃው ሊሆን ይችላል ወይ ውስጡ መቼም አይቀርም አይደል? ነጃሳ እኮ አለ። ከየት ይመጣል? ከውጭ አይደል፣ ከውስጥ ነው የሚወጣው። አለ እኮ ያ ከመሆኑ ጋር ፍርድ የሚሰጠው ሲወጣ ነው እንጂ አለበዛማ ከውስጥ ያለው ለምን ታወጣለህ? ውስጥ ያለ ሰው ነጃሳ ስላለበት አይሰግድም ከተባለም ማን ይሰግዳል? ውጭ ሲወጣ ነው ሕክም የሚሰጠው ነጃሳ ነው፣ መታጠብ አለበት የሚባለው ተግባባ። ይህን ማወቅ እራሱ አንድ ተገቢ ነገር ነው ማለት ነው።